ሰላም ሰላም፣ ውድ ተመልካቾች፣ ዛሬ ትንሽ ዳቦ ቆሎ አሰራር ያው አብረን እናያለን ማለት ነው። ያው የተለመደ ነው ግን ትንሽ ፈጠን ያለ ጊዜ የማይወስድ ማለት ነው። ሊጡን አብክቸዋለሁኝ። ለብ ባለ ውኋ ነው የቦካሁትኝ። ትንሽ አንድ ማንኪያ እርሾ የተጠቀምኩት ማለት ነው። አንድ ማንኪያ ስኳር፣ አንድ ማንኪያ ዘይት ነው የተጠቀምኩት ማለት ነው። ዳቦ ቆሎ ለመስራት እና የማዳመጫ ጋ አዘጋጅቻለሁኝ ከዛ በኋላ አሁን እዳምጠዋለሁ ማለት ነው። ዘይት ደግሞ የጋለልኝ ነው እና አጭር አሰራር ጊዜ የማይፈጅ ዳቦ ቆሎ አሰራር ማለት ነው። እና ይኸው እንደምትመለከቱት ዳምጫለሁ ማለት ነው። ያው በአንድ እጅ ስለምቀርስ አይመችኝ። እንደዚህ ከዳመጥኩት በኋላ በትልቁ መጠቀል ምናምን አልሄድም። አሁን በቢላ እንትን ማለት ጀምራለሁ። እንደዚህ ማለት ነው። ቅርጽ አወጣበታለሁ ወስትንሹ ማለት ነው እንደዚህ እንደዚህ ቆርጣለሁ። ሁሉንም እንደዚህ ሸነሽነው አለው ማለት ነው እስከ መጨረሻው እንደዚህ ቆርጣለሁ ማለት ነው። እና እንደዚህ ከሸነሸንኩት በኋላ ማለት ነው እንደዚህ ቆራርጣለሁ። ዱቄት ታደርጋላችሁ እንዳያያዝባችሁ ማለት ነው። እንደዚህ በቃ ትቆራረጣላችሁ እንደዚህ ማለት ነው። መቀጠል ማቴ ነው። ሁሉንም ባንዴ በቢላት ትሸነሽንታላችሁ ማለት ነው። ጻፍታችሁ ለት እንደዚህ እንደዚህ ትሸነሽናላችሁ ከስር ከስር እየቆረጣችሁ እንደዚህ ትቆርጣላችሁ። በቀላሉ በትንሽ ደቂቃ ውስጥ ዳቦ ቆሎ ይሰራል ማለት ነው። እያችሁት እንደዚህ ማለት ነው። ና ይጠቅላል ምናምን እንደኛ ገር አንድ ምሏቸር ምድር ማለት ነው። እሺ፣ እንደምታዩት አሁን ቆራርጬ ጨርሻለሁ። ግማሹ ነው የቆረጥኩት፣ ግማሹ ደግሞ አለ እዚህ ጋ ደግሞ ስጠብሼ ስጨርስ ማወጣበትን አዘጋጅቻለሁ። ወረቀት ዘይት እንዲመጥ ማለት ነው። እና አሁን ይው ዱቄት ስላደረግኩኝ አያያዝም። ዱቄት ማድረግ አለባችሁ እንዳያያዝባችሁ ማለት ነው። በዚህ መልኩ ባዘጋጀ ነው ዘይት ላይ እንጨምራለን ማለት ነው። ዘይቱ ግሎልናል፣ እና እሳቱን ቀነስ ትታረቁታላችሁ። ምክንያቱም ቀስሩ ድርቅ ያለ በቃ ከሽከሽ የሚላክ ውስጥ ማለት ነው። ጣም ያለው እንዲሆን ማለት ነው። ሰዓቱን ቀንሱት እና እንደዚህ እየሰራችሁ ጊዜ የማይፈጅ ነው ተጠቀሙ የመዳም ቅመሞች እሺ በዚህ መልኩ አሁን ጠየም ሲሆንልን እንደዚህ ሲሆን እናወጣዋለን ማለት ነው እነዚህ በጣም ያምራል እንደዚህ ይሄን ይመስላል እንደዚህ ጠየም ሲሆን አውጥቼዋለሁ ማለት ነው በጣም ያምራል አያችሁት ሲበላ እራሱ በጣም ከሽክሽ እያለ አያችሁ። እና ሁለት ሳምንት፣ ሶስት ሳምንት መቀመጥ ይችላል። በብርጭቆ አይነት ነገር ያስቀምቷችሁ። ክርናችሁ እዚህ አንዳንዴ በቃ ቁጭ ስትሉ ማለት ነው። ያ ሌላ ደግሞ ይቀራል ገና እየሰራሁኝ ነው እና ይሄን ይመስላል። እንደዚህ እየሰራችሁ ተጠቀሙ። ጊዜ አይፈጅም። በጣም ጊዜ ቆጣቢ ነው እላችኋለሁ። እና ሰርታችሁ ብሉላችኋለሁ ላይ ኮምፕሊክ ማድረጋችሁን ደግሞ አትርሱ። እሺ፣ ሌላ ነገርም ካለ ደግሞ ይዤላችሁ መጣለሁ። ሰምታችኋል።